በከተማችን አዲስ አበባ አንዳንድ ወንጀል ፈጻሚዎች የህብረተሰቡን እንቅስቃሴ ግንዛቤ ውስጥ በማስገባትና በእጁ በያዘው ንብረት ላይ ትኩረት በማድረግ የተለያዩ የማታለያ ዘዴዎችን በመጠቀም ንብረታቸው ሲወሰድባቸው ይስተዋላል። ዜጎችን የመጠበቅ ኃላፊነት የተሰጠው ፖሊስም ወንጀል ፈጻሚዎችን በመከታተል በቁጥጥር ስር በማዋል የህግ ማስከበርና የፍትህ ስርዓቱን ለማረጋገጥ እየሰራ ይገኛል። በከተማችን የሞባይል ስልኬ ባትሪ ዘግቶብኝ ነው፣ የመደወያ በቂ ገንዘብ የለውም፣ ተቸግሬ ነው አስደውሉኝ በማለት የተቸገሩ መስለው በቦሌ ክፍለ ከተማ የወንጀል ድርጊት የፈጸሙ ስድስት ግለሰቦችን የምርመራ መዝገብ ዋቢ አድርገን ሰዎች በቀላሉ ተታለው ንብረታቸውን እንዳያጡ ፖሊስ እያከናወነ ያሉ ተግባራትንና ህብረተሰቡ ሊያደርግ ስለሚገባው ጥንቃቄ የተለያዩ ሀሳቦችን ይዘንላችሁ ቀርበናል። በቦሌ ክፍለ ከተማ ወረዳ 14 ገርጂ መብራት አካባቢ ስድስት ተጠርጣሪዎች በኮድ 3 ቢ 65 647 አዲስ አበባ በሆነ ቪትስ ተሽከርካሪ በመጠቀም ስልክ አስደውሉን በማለት ከተቀበሉ በኋላ በተሽከርካሪ ሞባይሉን ይዘው እንደተሰወሩ የግል ተበዳይ ይናገራሉ። ድርጊቱ የተፈጸመብኝ ገርጂ አካባቢ ነው። ገርጂ አካባቢ መኪና ፓርኪንግ በምሰራበት ሰዓት አዳር በምሰራበት ሰዓት ላይ ስልክ አስደውለኝ በሚል ምክንያቱ አንድ ልጅ ይመጣል። እኔ ያውቅ ቅንነትን አስቤ ስልክ ለማስደወል በምሰጠው ሰዓት የደወለው ሰዎች ቀማኞቹ ጋር በመሆኑ እንትን በማለት መኪና አየር ላይ መጥቶ ፊት መኪና እኔ የምሰራው ፓርኪንግ ነው። መኪና ላስወጣ ወደኋላ ሌላ መኪና እያስገባበት እያስወጣውበት ባለውበት ሰዓት አንድ መኪና መጥቶ ማንነቱ ያልታወቀ መኪና ይዞት ሲሄድ ጓደኞቼ ይነግሩኛል። እዛ አካባቢ ስራ ባልደረቦቼ ስልክህን ይዞት ሄደ፣ ስልክህን ይዞት ሄደ፣ በሚሉ ሰዓት እዛ ጋ በነበረ ላዳና እዛ ጋ በነበሩ ሰዎች አማካኝነት ገብተን ላዳ ውስጥ መኪናው እንዲቆም በመከተል መብራት ኃይል አካባቢ ስንደርስበት ወደ እግዚአብሔር አብ አድርጎ በቶቶት በእግዚአብሔር አብ አድርጎ መንገዱን በመቀየስ ወደ መገናኛ ቁም ብለን ልናስቆመው ስንል ባለመቆም መገናኛ አልፎ ወደ ዑራኤል በሚሄድበት ሰዓት በጩኸት ሌባ ሌባ የያዙልኝ ድረስ በማሰራት በማሰማቴ ሀያ ሁለት አደባባይ ላይ የነበሩ የፖሊስ አባላት ፓትሮል በመኖሩ ከፖሊስ አባላት ጋር በመሆን ንብረቱ እጅ ከፍንጅ ሊያዝልኝ ይችሏል በተመሳሳይ ተጠርጣሪዎች ከዚህ በፊትም የኤሌክትሮኒክስ መሸጫ ሱቅ በመግባት ሞባይልና ጂፓስ እንደሚገዙ በማስመሰል ለሽያጭ ሰራተኛ ሐሰተኛ የሞባይል ባንኪንግ መልእክቶች በመላክና ለሁለት ግለሰቦች ስልክ አስደውሉኝ ብለው ሞባይል እንደወሰዱባቸው የግል ተበዳዮች አስረድተዋል። ከኔ ጋር አብረው የሚሰሩ ባልደረቦች አሉ። ስልክና የሆነ ጂፓስ ነገር ተቀበላቸው እንግባ በዋለ ልጅ ኦረዲ ከስተመራችን ነው። ረጅም ጊዜ ይሆናል፣ ግን በሌለውበት ኦረዲ ጂፓስና ስልክ ከሰጣቸው በኋላ ስክሪን ፌክ ሹት በመስራት ልኬላቸዋለሁ። በመላ ተጭበርበሯቸው ነው። ይዞባቸው ሄደው እና ለምንድን ነው ይተንጠልጥለዋል ምናም ምናምን ነገር አላቸው እና አጭበረበራቸው። ረዝምጃ ለምንድን ነው የሚንጠለጠለው? ካልሆነ እቃውን አስቀምጠው ሂድ ምናምን ነገር እናቋለን። ከሌ ከሌ ነው ብሎ በስሙ ሲጠቅሱን ችግር የለውም በሚለው ተስማምተው አዘር ባንክ ነው የላኩት ብሎ አጭበርብሮ ይዟቸው ሄደ ከተከሰሰ ከአምስት ና ከስድስት ወር በላይ ይሆናል አልተገኘም ነበር በሰዓቱ ድንገት በአንድ ጓደኛ አማካኝነት እሱም እቃው ተወስዶበት ድግ በክስ ሲከስ አግኝቷቸው ድንገት አጋጣሚውን ነግሮን እኛ መተን በክስ ላይ ክስ መስርተንበታል ማለት ነው ማክሲማም የዋጋ ግምታቸው ስልኩ 13 ሺ ብር አካባቢ ይገመታል በሰዓቱ የጂፓሱ ዋጋ 5 ሺ እስከ 6 ሺ ብር ባለው ተመን ነው የሚያወጣው መቶ በመቶ እርግጠኛ ነኝ ልጁም ኮ አምነዋል ያላመንበት ሚንስ የለም እርግጠኛም ነኝም ተደራጅተው ሁላ ነው የሚዞሩት መኪና ሁላ አላቸው በአጠቃላይ ማለት ነው ማያውቀው ሰው የለም ሰፈሩ ላይ እሱም ቢያውቀው ነው እንጂ ሌላ ጀማዎችን ሰብስቦ አጠቃላይ ሰፈሩ ላይ ነው የሚዞሩ። ጠዋት ወደ ስራ በሚድ ላይ ሳለሁኝ አንድ ጊዜ ተጠጋኝና ስልክሽን አንድ ጊዜ ላውራበት ምናምን ብሉኝ፣ ከዛ እያወራ ሄዳ ማለት ነው ይዞት በዛ መንገድ ነበረ። ከዛ ስጠብቅ አልተመለሰም፣ ስልክ ልደውል ተዘግቷል። ከዛ እንደተሰረኩኝ ያመንኩኝና ሰርታ መጥቼ ወደዚህ ወደሚቀርበኝ ፖሊስ ጣቢያ ሪፖርት አደረግኩ። ከዛ አልቆየም ተገኘ በሶስተኛው ቀን ማለት ነው በአስራ ሁለት ተሰረቀ ከዛ በአስራ አምስት ተያዘ ማለት ነው። ስልኬ ነው ልክ ያገኙ ሰዓት ላይ አሳይቶኛል። የራሴ ስልክን ያሳዩ መብራት ኃይል አካባቢ አጋጣሚ የሆነ ጓደኛ እየጠበኩለችው አጋጣሚ ስልክ አስደወለኝ አለኝ ና፣ እኔ ደግሞ ሰጠው ትንሽ እያወራ ከዛ በኋላ ፍጥነት ጨምሮ ሲሮጥ በፖሊስና በሕብረተሰቡ ዘንድ እጅ ከፈንጅ ተያዘ ማለት ነው። ንብረቱ ወዲያውኑ ተመልሶ ልዩ ደግሞ ወደ እስር ቤት በፍርድ ቤት እንዲታይ ተደርገዋል ማለት ነው። ወንጀል ፈጻሚዎችን በቁጥጥር ስር በማዋልና ተጨማሪ የምርመራ ስራዎችን በተጠርጣሪዎች ላይ እየተጣራባቸው እንደሚገኝ የገርጂ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን ጋሻው ተስፋዬና ሳጅን ተመስገን ጀንበሩ ገልጸዋል። ተጠርጣሪው የተቸገረ ሰው በመምሰል አንድ ስልክ አስደውልልኝ ይመልስላለሁ በሚል አንድ ሳምሰንግ ሞባይል ኤ32 የዋጋ ግምቱ 25ሺ ብር የሚገምተውን ከተቀበለ በኋላ ስልክ የሚደውል በመምሰል ሞባይሉን ይዞ ስሮጥ በአካባቢ በነበሩት የፖሊስ አባላት ከነግዚ ቤቱ እጅ ከፍንጅ ተይዞ በመምጣት በማታለል ወንጀል ምርመራ እያጣራ እንገኛለን። በተመሳሳይ የግል ተበዳይዋ እንግዲህ፣ የሄደች ያለች ስልክ ያስደውኝ በሚል አንድ ሳምሲንግ ሞባይል ወስዶበት ከተሰወረ በኋላ በፖሊስ ክትል ተይዞ እንዲሁም ንብረቱን ለሌላ ግለሰብ አሳልፎ እንደሸጠ በማስረዳት ከወሰደ በኋላ ለሌላ ግለሰብ ሞባይል ቤት በመሄድ በአስር ሺህ ብር ሽጦ ነው። ከሸጠበት በምሪት በፖሊስ ተከታትለን ከነ ኤግዚቢት ተይዞበት ኤግዚቢቱ በኤግዚቢትነት የወንጀል ፍሬ ሆኖ ገቢ ተደርጎ ጉዳዮቹን በፍርድ ቤት እየተከታተሉ ይገኛል። ስልክ አስደውለኝማ ተቸግሬ ነው በማለት ስልኩን ከተቀበለ በኋላ ስልኩን ተቀብሎ የደወለ በማስመሰል ሶስት ተጠርጣሪዎች አብረውት መኪና ውስጥ ነበሩ። እነሱ ተጠርጣሪዎችም መኪና ውስጥ ቁጭ ብሎ እየጠበቁት ስለነበረ ልዩም ስልኩን ከተቀበለ በኋላ ሮጦ ኮርስ ውስጥ ቢ 65647 በሆነች አዲስ አበባ በሚል መኪና ውስጥ ገብተው የግል ተብዳይ ከኋላ እየጮኸ በፖሊሶች ኃይልና በግል ተብዳይ ጥረት ተይዞ ኤግዚቢቱ በእኛ ላይ መቶ ምርመራውን እያጠራን እንገኛለን። የምርመራ መዝገቡንም ለወሌ ምድብ ችሎት አረት ይልከን በሂደት ላይ ያለ መሆኑን በዚህ ልክ ነው ያለው። የሰዎች እንቅስቃሴ በሚበዛባቸው ቦታዎች ላይ በጥናት ተደግፎ ልዩ ትኩረት በማድረግ የማታለል ወንጀሎችን አስቀድሞ ለመከላከል ፈጻሚዎችን በቁጥጥር ስር የማዋል ተግባር እየተከናወነ እንደሚገኝ የገርጂ አካባቢ ፖሊስ ጣቢያ የወንጀል መከላከል ማስተባበሪያ ኃላፊ ኢንስፔክተር ምስጋናው ቦጋለ ተናግረዋል። ተሸገሩ በመምሰል ስልክ አስደውሉን በማለት ተሽከርካሪን በርቀት እያዘጋጁ ከአካባቢው ነጥቀው የሚሰወርበትም ሁኔታ ነው ያለው። ተከታትለን ወደ ህግ በማቅረብ ና አስፈላጊውን እርምጃ በመውሰድ ቅጣታቸውን እንዲያገኙ የተደረገ ሁኔታ ነው ያለው። እንደ አጠቃላይ ግን ዞሮ ዞሮ ግን በቀጠናችንም በጣቢያችን ላይ እነኝህ ወንጀሎች አጠቃላይ ህብረተሰቡን በማዘናጋት በማታለል፣ በማጭበርበር ሳይቸገሩ ተቸግረው አስደወሉ በማለት ስልካቸውን እየያዙ ሊሰወሩ ሲሉ እጅ ከፍንጅ እየተያዙ ወደ ህግ ያቀረብንበት ሁኔታ ነው ያለው። የሚሰሩ ባዶ መኪና ውስጥ ይዘው መጥተው ታርጋቸውን በማጠፍ እንደያ ነገሮችን እየፈጸሙ የሰወሩ ስሩ በህግ ቁጥጥር ስራ ውለን፣ እንግዲህ በምርመራ ሂደት ላይ ያሉ አሉ። ቅጣታቸውን ያገኙበት ሁኔታ ነው ያለው። አጠቃላይ ግን የምን እንደመከላከል ግን በቀጠናችን ላይ የተሻለ እንቅስቃሴ እያደረገን ቀጠናችን ሰላምና ደህንነት በማስጠበቅ ህብረተሰቡም ግንዛቤ በመስጠት የተሻለ እንቅስቃሴ እያደረግ ነው ያለነው። በየታክሲ ፈርማታ ላይ፣ በየትምህርት ቤቱ ላይ፣ ህዝብ በሚያዛብብ ቦታ ላይ እንደዛህላጭ ባሮች ስላሉ እራሱን ጠብቆ የተሻለ ህይወቱን ለመውረር ራሱ መጠበቅ ይጠበቅበታል። ነገር ግን እንደዚህ ተፈጽሞም ከተገኙ እነ ቁጥጥርኛ ክትትል እያደረግን መደመናቸው ክትትልና መከላከል አባሎች ተጠርጣሪዎችን በቁጥጥር ስራ ውለን በመመራ ሂደት ላይ እያጠረ እንገኛለን ማለት ነው። ወንጀል ፈጻሚዎቹ ሰዎች በቀላሉ እንዲያምኗቸው እንደታመሙና እንደተቸገሩ በመግለጽ እንዲሁም ልዩ ልዩ ስልቶችን ተጠቅመው ያልደከሙበትን የሰዎች ንብረት ይዘው የተሰወሩትን ተጠርጣሪዎች ፖሊስ ተከታትሎ በመያዝና የተወሰደባቸውን ንብረት እንዲመለስላቸው በመደረጉ መደሰታቸውን የግል ተበዳዮች ተናግረዋል። በመያዙ በአካባቢው የፖሊስ በሚያደርጉት ሌት ከቀን ጥረት ከህዝቡ ጋር በመሆን ጥሩ ሰላም እንዳለ ለህብረተሰቡም ስጋት እንደማይሆን እንደሚሰሩ ነው በኩል ያየሁት በመያዙ በጣም ደስተኛ ነኝ። በእኩለ ሌሊት ላይ የህዝብ ጥበቃ ሰራዊቶች በቦታው በመኖራቸው በጣም ደስተኛ ነኝ። በቦታው ሆነውልኝ ያለውን ነገር ከኔ እኩል አብረው በማየታቸው በጣም ደስ ብሎኛል። ምክንያቱም ያው የፖሊስ ሰራዊት ባይኖር ኖሮ በቦታው ነገሮች የሚወሳሰቡበት ሁኔታ ይኖራሉ። ስልኩን እንደዚህ አድርጌው ነው እንደዚህ አድርጌው ነው ብሎ ስለምንተዋወቅም ሆነ አውቀዋለሁም ብሎ ሌላ የመፍጠር እንትኖች ይኖሩ ነበር። ፖሊስ ግን እጅ ከፍንጅ ሲኖር ሁሌም ያው በጣም የተሻለ ስራ ይሰራል። በጣም ደስተኛ ነው። በእርግጥ ምንም ኤክስፔክት አላረኩም ነበረ ይገኛል ብዬ ማለት ነው። ግን ያው በቃ በጣም የተደነኩትኝ የፖሊሶቹ ስራ ያረጉት ጥረት ስልክ የለ ማግኘት በጣም አስደስቶኛል እና በጣም ደስተኛ ነኝ እና መሰገናቸ በ1996 ዓመተ ምህረት በወጣው የፌዴሬ የወንጀል ህግ አንቀጽ 692 ስር እንደተደነገገው ማንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ወይም ሁኔታን በመሰወር ወይም መግለጽ የሚገባውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት ወይም ግምት በመጠቀም በማድረግም ሆነ ባለማድረግ ሌላውን ሰው አታሎ የራሱን ወይም የሶስተኛ ወገንን ንብረት ጥቅም የሚጎዳ አድራጎት እንዲፈጽም ያደረገ እንደሆነ የአታላይነት ወንጀል እንደተፈጸመ ያስቀምጣል። በመሆኑም ይህ ወንጀል በቀላል እስራት ወይም እንደ ነገሩ ከባድነት ከአምስት ዓመት በማይበልጥ ጽኑ እስራትና በገንዘብ መቀጮ እንደሚያስቀጣ ይደነግጋል። ወንጀል ፈጻሚዎች የተለያዩ የማታለያ ዘዴዎችን ተጠቅመው አንዱ ላይ ወንጀል ሲፈጸም ሌሎች ቆመው ሳይመለከቱ ነገ በኔ በማለት ወንጀል የሚፈጽሙ ግለሰቦችን በመያዝ መረጃ በመስጠት በሕግ እንዲጠየቁ ከማድረግ አኳያ ህብረተሰቡ ከጸጥታ አካላት ጎን በመሆን መስራት ይኖርበታል። እያንዳንዱ ሰው ተቸገርኩ፣ ሞባይልን ስጠኝ ተብሎ ሲጠየቅ በመጠራጠርና በቂ ጥንቃቄ ሊያደርግ እንደሚገባም ተገልጿል። አሁን ብዙ ጊዜ አንድ ሰው ትኩረት የሚያደርገው እኔ ላይ አልደረሰም በሚለው ነገር ነው። ማንም ማንም ላይ ቢደርስ ገንዘብ ይጠፋል እንጂ በጤና ነገር አይመጣብኝም ብሎ ስለሚያስብ እንደዛ አይነት ነገሮች ይፈጠራሉ። የግዴታ ከገንዘብም አልፎ ጤናው ላይ ሊደርስ ይችላል እና ጥንቃቄ ቢያደርግበት ጥሩ ነው ብዬ አስባለሁ። ሰው መርዳት በጎነት ቢሆንም ወይም የሰው ባህሪ ቢሆንም ግን በተረጋጋ መንፈስ ያ ሰው እንዳይሮጥ ወይም በእይታ ውስጥ በቁጥጥር ስር ያደርገዋለሁ በሚለው ነገር ሰውየው እንዳይርቅ በማድረግ በተመጣጠና አማካኝነት ቢረዳ ሰውን ጥርጣሬ ባለበት እንዲህ ማት ጥርጣሬ ሲባል ምንድን ነው? ሰውን አትርዱ ሳይሆን በቃ እነሱ ለተጋላጭነት ለጉዳት ሳይጋለጡ ራሳቸውን እንዳይሰረቅባቸው ንብረታቸው በማይጠፋበት መልክ ቢያደርጉ፣ ይህንን ግንዛቤ ይዞ ማህበረሰቡ ጥንቃቄ ቢያደርግ እመክራለሁ። ህብረተሰቡ በጣም መጠንቀቅ አለበት። በጣም መጠንቀቅ ማለት በተለያየ አይነት ዘዴ ነው የሚመጡት። አሁን አስደውሉኝ በማለት ማንም ይዞ ይገባል መኪና ውስጥ ብሎ የሚያስብ ሰው አይኖርም። ብዙ ጊዜ በቅንነት ሰዎች ያስደውላሉ። በሚያስደውሉበትም ሰዓት በአቅራቢያቸው ሌሎች ሰዎች ትኩረት እንዲያዩ ህብረተሰቡ ከፖሊስ ባሻገር ህብረተሰቡ አስፈላጊነት የሚሆንበት ወቅት አለ። ሰው ሲኖር ምንም ጊዜ ያው ከፖሊስ በተጨማሪ የተሻለ መረጃ ይገኛል፣ እና ያ ነው ያገኘሁት። በአጋጠሙኝም ሰዎች ምስክርነት ሰጥተውልኝ ያው በቀላሉ እንትን ንብረቴን እንዳገኝ ረድተውኛል። ሆን ብለውም ብዙ ተዘጋጅተው በወንጀል ድርጊት ውስጥ ተባባሪዎቻቸውን አሳትፈው የሚንቀሳቀሱ አሉ ማለት ነው። በዛ ልክ ህብረተሰቡ ጥንቃቄ ነው ማድረግ ያለበት። በትራንስፖርት ሲጠቀምም በዛው ልክ ባለበት ሁኔታ ላይ ጥንቃቄ ማድረግ ነው ያለበት ማለት ነው። ታርጋቸውን ያጥፋሉ። ታርጋ የሌላቸው መኪኖች አሉ። በዛ ውስጥ ተሳታፊ እንዳይሆን ራሱን ጠብቆ ትራንስፖርት አገልግሎት በሚጠቀምበት ሰዓት ላይ ጥንቃቄ ማድረግ አለበት። ታርጋቸውን በደንብ ያላቸው የሌላቸው መኖሩ ማረጋገጥ አለበት። የተቸገረን ያልተቸገረውን በአግባቡ መለየት አለበት እንጂ አለዛ አላግባብ ዝም ብሎ የተቸገረ መስሎት ስልኩንም ሰጥቶ ገንዘቡንም ሰጥቶ ችግሩ ሰለባ እንዳይሆን ጥንቃቄ ማድረግ ይጠበቅባቸዋል። ማን ማህበረሰቡ። አብረህ መከተል ያለን ሰው ልክ በሚደውል ሰዓት ሲወጣ አብሮ ቢከተል። አረጋውያንም ሆነው ሊመጡብክ ይችላሉ። ሰዎች አታቀምን አይነት ሰው ሆኖ ጻድቅ መስሎ ነው የሚመጡብ ስለዚህ ራስን ፕሮቴክት ማድረግ የምችልበት መንገድ ስልክ ካርድ ባላንስ የለ ብትል ይሻላል በጨረሻ አለማስተዋል የሆነ አሳሳች የሆነ ነገሮች ነው የሚጠቀሙት በዛ ላይ የተቸገረ ሰው በመምሰል ነው የግል ተበዳይ ጋር ቀርቦ የሚጠይቁት ነገር ግን ህብረተሰቡ የራሱ ጥንቃቄ ማድረግ እንዳለበት ነው